በእንትን አይደለም፣ በግዴታ ምናምን የሚባል ነገር የለኛም። አልወደም ካለች እኔ እኮ ልተዋት እችላለሁ። ገባሻ? አንድ አይነት ስሜት ስላለ ነው ባብረን ያለ እስካሁን እየቀጠልን ያለ ነው። ባይኖረንም ራሷ ወጣ እዚህ እኔ አልፈልግህም ማለት ከህይወት የራቅ አንድን ደቂቃ ማይኖ ነትም፣ አሰር ጊዜ ለወደዳት ላፍቀራት፣ ምንም አያገባኝ ስለሱ ግን ራሷ እንደዛ ስትለኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ የራቅ ስላልሽኝ ግን ምርቅበት አምር የለም፣ ምክንያቱም ከልጅ ጋር እንጂ ከአንቺ ጋር ትዳር አላደረግም። ሶ ስሜን እንዳታንሽ ሚያዝያ ሃያ ስምንት እያልሽ ነው። ቅዳሜ ነች ቅዳሜ አራት ሰዓት ነው። ቅዳሜ አራት ሰዓት ደግሞ የእኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታንሽ የፈለግሽውን አውሪ ስለ ልጅሽ ስለ አንቺ የፈለግሽውን አውሪ ስሜን የሚባል ግን እንዳታነሽ በቃ የራስሽን እንትን ነገር አርጊ ኦኬ የራስሽን ነገር አርጊ በቃ የራስሽን ነገር አውሪ የራስሽን እንትን አርጊ መያዝ ማያዚ ሃያ ስምንት ብሎ ነገር የለም። ስለ ራስሽ ጉዳይ ስለ ራስሽ ላይፍ ስለ ልጅሽ ላይፍ አውሪ አሁንከር ስለ እሱ ምንም ምንም ነገር ልሽ አልችልም ለምን ተናገርሽ ለልጅሽ ለምን አልተናገርሽም ልሽ አልችልም ሚያዝያ 25 ሚሆን ሚያዝያ 20 ስለኔ ስም ሁለተኛ እንዳታነሺ ሶሻል ሚዲያ ላይ ገባሻል። በቃ እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝም። ኦኬ ሶ በደንብ አድርገህ ይህን መሰጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም። ዲስሪስፔክት ነው የምንሄደው ኦኬ እኔ የኔ ቤተሰቦች እናቴ ቤተሰቦች ዲዚን ሪስፔክት እያደረጉ እናቴውን ሪስፔክት እያደረጉ የዲዚ እናት ግን የኔ ቤተሰቦችን ዲስሪስፔክት ልታረጋችን አንድ ወይን የእኔ እናት እዚህ ያላችሁ 16600 ሰዎች አላችሁ አ የኔ እናት ወይ የኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ዴዚን ወይ ዴዚ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? እዚህ ያላችሁ ሰዎች በሙሉ ማለት ነው ያየ ሰው አለ? ከኔ ፋሚሊ በሙሉ ማለት ነው። ማንም አይገባም። ማንም ነቨር ኤቨር ዲስሪስፔክት ያደርጋቸው። በማዶ ሆኖ ነው የሚከታተሉት። እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም እና የአምስት ዓመት ልጅ አደለች። የአርባ ሁለት ዓመት ልጅ ነች። አሮጊትም አይደለችም እኮ ወጣት ነች። ገባችሁ? እና ቲና እባክሽ ተይኝ ተይኝ በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰደብኩሽም። የአንቺ ስዱብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡን ወዳንቺ ነው የሚገለበጠው ይሄንን ነገር እንዲያውም ግን እኔ አልፈልግም። ገባሻ? ይሄን ሳላደርግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይሄን አርጌ ደግሞ ምን እንደሚመጣ ስለማውቀው፣ በህዝብም በህዝብም ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ ልታቂው ይገባሻል። እንደ ህዝብ ማለት ነው። በተለይ ሁለት ቮይስ እሺ ያለው ባወጣው እንደ ህዝብ ትገለያለሽ። እባክሽን ተይኝ በቃ ከኒያ ማክስትሽ ልጅ ነች ከነ ያጎትሽ ልጅ ያለች ውቺ ዱባይ ላይ ያለች ከነ ቤተሰቦች የቤተሰቦችን አድረስ እየፈለገች ሌሎች እየሰጠች ያለች ስልክ እያወጣች ምናምን፣ ይሄን ሁለታችሁም ማቆም አለባችሁ። ሁለታችሁም ሶሻል ሚዲያ ላይ ስም እንድታነሱት አልፈልግም። ስለ ልጃችሁ እንደፈለጋችሁ አውሩ። ስለ ይሄ ራስሽ ህይወት እንደፈለግሽ አውሪ። ባይ ዘ ዌይ ጋይስ እኔ አሁን እየተናገርኩ ለምን እየተናገርክ ላላ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም የማደርግበት ቀን የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይፍ ገባለሁና እናገራለሁ እያለ ስለሆነት ምን እንደምትናገር ደግሞ ብለን በርጌ ስማቀ ከአሁን በኋላ ምንም ትግስት የለኝም። እኔ በዲስስፔክት ከሄድን በዲስስፔክት ነው የምንሄደው፣ ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሺ ነቨር ቨር። የጌሜ ቀን ሚያዝያ አምስት ነው በኢትዮጵያ ከምሽቱ አራት ሰዓት፣ በኢትዮጵያ ማለት ነው የሚጀመረው። ሶስት ሰዓት ላይ ነው የምንገባው በኤሮፓ ደግሞ ሜይ ሶስት ሜይ ሶስት ማለት ነው። ሰዓት ዘጠኝ ስምንት ሰዓት ነው ምንገባ ሁላችን ጋይስ። ይህን መልእክት አደረሱላት። ወይዘሮ ቲና እባክሽን፣ ስሜን እንዳታነሽ። ወይዘሮ ቲና አሁንም በሪስፔክት ነው እየመለስኩልሻለሁ። አልሰደብኩሽም፣ የሰደብኩሻለ ቪዲዮ አምጪው፣ ይቅርታ አልጠይቅሽ ብሄድሻለሁ። ኦኬ፣ ምንም አይነት ነገር አልሰደብኩሽም። ምን ዲስሪስፔክትሽም አላረግኩሽም። ኢግነር ላረጋት አልችልም። ብሮ ቤተሰቦች በሙሉ ተበጥጠዋል። ኦኬ አንድን የኔም ቤተሰቦች ሪስፔክት እያደረጉ ሪስፔክት እየሰጡ ዲስሪስፔክት ሊሰጣቸው አልፈልግም። እኩል የሚል አለብህ እና ታንክዩ ሶማች ለሁላችሁም፣ የሚፈልገው መልስ ይሆናችኋል። ለሁላችሁም ጋይስ መልካም ቀን የጌሚንግ